አድናቂ ነኝ ብሎ አቀፈኝና፣ ሁለት ስልክ ነው ያለኝ፣ ሁለት ስልክ ነበረኝ ማለት ሁለት አፓራቶች እሺ። ከዛ የተችና ትንሽ ይዋ ስልክ አለችኝና፣ በተቹ አውርቼ ብዙ ጊዜ ዝርክርክ ነገር ነኝ። እዚህ ኮት ይሰከታለኝ፣ ስልክ ከዛ መጣ ፊት ለፊቴና፣ በጣም ነው የማደንቅህ ምናምን ብሎ አቀፈና ሳበኝ ልጁ፣ ለካ ልፎኛል በዛ ሰዓት የኛው ስልክ ማለት ነው። አድናቂው ልብስ ሳይ የለም ስልኩ ብዙን ባታገቢም። ኧረ እባካችሁ አሁን አቅፎ ይሳምኝ አይታችሁታል። ማንዩ ይበል። ኧረ እባካችሁ። እንደው አንዳንዱ ጃኬቱ የተመሳሰለብኝ ነበር። ከዛ መጨረሻ ላይ ደወልኩ። ስደውል በእናትህ የስራ ስልክ ነው በፈጠረ እኔ ብሩ ልስጥህ እና መልስልኝ አልኩት። ከዛ የሆነ እንትን ጋር አለ፣ የተክለ ሃይማኖት አደባባዩ ጋር ፎቅ አለ፣ የኪራይ ቤቶች ፎቅ። እና በቃ እዚያ ነኝ ያለሁት፣ ና እዚያ ምናምን አለ። እሺ አልኩ። ወጣሁኝ እዚያ ድረስ ስደርስ ራሴም እንዴት እንደተሸወድኩ በቃ ደንግጫለሁ፣ ተናድጄ አለሁ ምናምን። ወደ ላይ ውጣ አለኝ። ወደ ፎቅ፣ ሁለተኛ ፎቅ ላይ ወጣሁ አልኩት

እንኳን ደስ አለሽ ወይዘሮ ለን ጽንስሽ በሚገርም ሁኔታ ፍጹም ጤንነት ላይ። አመሰግናለሁ። እንኳን ደስ አለ አቶ ቴድሮስ ባለቤት አራት መንታ ልጆችን አርግዛለች። ፍቅር ያ ብዙስጣቋት ላረገም ደስ አይል? ይወጣ በጣም ደስ ይላል። ህዝብ ልንሆን ነዋ። የራሳችን ብሔር፣ የራሳችን ቋንቋ፣ የራሳችን ክልል ሊኖረነዋ። ደስ ይላል። ይህንን ክብራዊ ዘንድ የመረጥከኝ እኔ ማነኝ? የቱን ጽድቄ ነው? ደስ ይላል

ሰው ሆነው ነው። ነገር ግን ምንም አይነት ሕግ የማያውቁ በጉልበታቸው ብቻ የሚኖሩ ኢትዮጵያውያን እንዳሉ ያውቃሉ። ከነዛም መሃል አንዱችናል። አሁን እያንዳንዳችን ጾም እንዳበላሽን እንዳላበላሽን ማረጋገጫ ምንድን ነው? ጾም አበላሽተን ልንሆን እንችላለን። በእነዚህ አይነት እንደዚህ አይነት ስጋ በልተን አበላሽተን ልንዶ ትችላለን። ስለዚህ አሁን እኔ በጾም አቮካዶ አዝዤ የሚንቀሳቀሰውን ተመልከቱ። እንግዲያውስ እየጾም አበላሽተናል። በጣም ይከብዳል፣ በጣም ይከብዳል። አይ አቮካዶ በትማትማ አዝዤ የመጣ ነው። እየተጠነቀቀ

ሰፊ ነው። አንዳንዶቹ ደግሞ ሁለት ጣትህን እንኳን ልትከተው ስትል ጥብብ ያለ ነው። ይሄ ነው ደስ የሚል ሶስት ጣትህን ታደርግበታለህ። በቃ እንደዚህ ነው መሰራት ያለው። ሰላም ነው አባ ሰላም። ብራዚ እንዴት ነሽ? እንዴት ነሽ? አዎ ራይድ ምሰሪ? አዎ። ኦኬ። ዛሬ ከኔ ጋር ግማሽ ቀን ትዊ ነበር። ችግር የለውም። እሺ በፈረስ ወይስ በራይድ ሜትር የምታስነሳሉ? አይ ሰባስበጭ ከፊኛ ልጅ ስራ ጠሯል። ኦኬ በቃ እንደዛ ከሆነ ጥሩ። ሰሞኑን ወንድሜ ከአሜሪካ አሜሪካ ይመጣልና እዚህ ሰርጋሉ እና አንዳንድ ቃል ገዛለት ፈልጌ ነበረ። ስለዚህ መጀመሪያ የምንሄደው ሰንጋ ተራ ሰንጋ ተራ እንሄድና ማለት ነው ሰንጋ እንገዛሉ አንገዛሉ ለሰንጋ ቀብድ ከፍለን እሱን እንደጨረስን ከሰንጋ ተራ ወደ ሳር ቤት ነው የምንሄደው። እሺ፣ ሳር ቤት እንሄድና ለሰንጋዎቹ ስድስት ማዳበሪያ የሚሆን ሳር እንገዛለን። እሺ፣ እሱን እንደጨረስን ከሳር ቤት ቀጥታ ወደ ዶሮ ማነቂያ ነው የምንሄደው። እሺ፣ ዶሮ ማነቂያ እንሄድና አንድ ስድስት ዶሮ ገዝተን አንቀል። እሱን እንደጨረስን ከዶሮ ማነቂያ ወደ እህል በረንዳ ነው የምንሄደው። እሺ፣ እህል በረንዳ እንደሄድን ለዶሮዎቹ አንድ ማዳበሪያ እህል ብንገዛ ከዛም በኋላ ጨረስን። በቃ በቃ ጨረስክ? አዎ። ለምን እግረ መንገዳችንን ቀጨኔ ደግሞ ምን እንሰራለን? አሁን ቅዳሜ ቅዳሜ እኔ እና አንቺ ቤቱን አስጠብቀሽ፣ ስጋ ነው ስጋ ቤት ነው የምንገባው። እንዳው ቤቱን በቃ ያው አቻለው፣ ቤቱ ያው አንቺ የስራ ሰው ነሽ፣ እኔ አውቃለሁ። ቤቱን አስጠብቀሽ፣ እኔ እና አንቺ ዘና ብለን ጮማ ምናምን ነው የማስቆርጥሽ። አታውቂም ያን እለታ፣ ግን ያው ስሙን አልደማኝም እስከምን ግባባ ነው። በአንድ ቀን ያወኩሽ ግን ላንድ ቀን ግን እንዳሰከልኩሽ ታውቂያለሽ። በአንድ ቀን እንዳሰከንኩሽ ታውቂያለሽ። በጣም ግድ ነው። በቃ እኔ እንጃ። ወደ ቁም ነገር ስንገባ ተግባር ምናምን ላይ ስንደርስማ እኔ አመሬ ቱርስ ላይም ሌላም በቃ ከባድ ነገር እንደማስረክብሽም ይታወቃል። እሺ በቃ የኔ ውድ የኔ ቆይ፣ ቻው በቃ ጨረስኩ፣ በቃ ብናድርም ስለማይበቃ ነው፣ ሌሊቱ ብናድርም አይበቃ ቀልጠፍ ብናደርገው ብዬሽ ነው። እንደገና የመጣለሁ። በተለይ ደግሞ በሚስጥር የናንች የምንሰራው ስራ በቃ ምን እንደሆነ ልነግርሽ አልችልም። በቃ ማርያምን እኔ እንዲያው እንደዚህ ጠይም ፎለፎልስ እየተሳይ በጣም ደስ የሚል ነገር ይሄ ነው። በእውነት እንዳል ሆሎ ሆላለ። እሺ በቃ ለማንኛውም እናመሰግናለን። የቅዳሜ ሳይበለን የቅዳሜ ሹል እመጣለሁ። ሹል አድርገን እንጥለዋለን። ሙዚቃ ተከፍቷል። ምንድነው? ቻቻታም በስቷል። ያ ፋሲካ ነው፣ ፋሲካ ነው አዎ እኛም ጋር ድምቅ ብለን ብታይ። ከየአማቴሊ የአማቴሊ ጎኔ ቁጭ ብላለ አንዴስ ተምንተኛ ላስችል ብሎኝ፣ የአማቴሊ ጎኔ ቁጭ ብላለ። እንደገና ሁለተኛ ደግሞ አማቴም አሉ፣ እና በጣም ነው እኛ ጋር ገጠር። ከሚገርምሽ የአማት ሊግ ግን ታውቂዋለሽ። ምንድን ነው ገና ነሽ ማለት ነው። አየት ደስታውን አልችለውም፣ ገናማ ትሆንሽ። ደስታውን አልችለውም፣ ገናማ ትሆንሽ። እሺ በቃ ለማንኛውም በአካል ተገናኝተን ስንፋተን ነው የሚለየው። እሺ በቃ ያው መቀላላ አትገኙም። ብር ነው ቢያንስ ምን አባቱ ሌላ ምን ይመጣል? ያው እሺ በቃ እና በጣም ነው ስልክ ቁጥር ግን የእናቴ ልጅ ያልሰጠኝ ስልክ ቁጥር ማንም ያልሰጠኝን ምንም። ታክሲ ላይ ስልክ የምታወሩ ሰዎች ወይ ላውድ አርጋችሁ አውሩ፣ ወይ የዛኛውን ሰውዬ ምላሽ የምናዳምጥበት መንገድ አመቻችሁልን። ዛሬ አንዱ ምን ይላል? አ ያልከኝን ስራ ያልከኝን ስራ ምንድነው? ምንድን ነው ያልከኝ? ምንድን ነው ያለው ስራ እያልኩ እያሰብኩ እያሰብኩ አይ እሱን ስራ በዛ ዋጋ አልሰራም። በዛ ዋጋ ምን አስባለሁ አሁን የብሩን ቁጥር አትጠራም። ምን አለበት የብሩን ቁጥር ብትጠራ። እና ከዚህኛው አወራር እንደተረዳሁት ያኛው በጣም ቸግሮታልና፣ ሲመስለኝ እኔ እንደዚህ አይነት ሁኔታ ውስጥ ባልሆን እኮ አላስቸግርህም ነበረ ያለው ይመስለኛል። ይሄኛው እኔም እኮ አንተ እንደዚህ አይነት ሁኔታ ውስጥ ስለሆንክ ነው እንጂ ምን አይነት ሁኔታ። ስንት ብር እንዳለው አላውቅም። ከዛ ይሄኛው ምን ይላል በቃ በሱ ልስራል፣ በሱ ልስራል። ለምንድነው? በሱ ልስራል። በስንት ተስማማችሁ? መጨረሻሽ? እኔ ስራው ምን ይሆን? ያኛው ሰው እየገባበት ሁኔታ ምን ይሆን? መጨረሻ ላይ በስንት ብር ተስማምተው ይሆን እያልኩ እየተጨነኩ መግባት አለብኝ ወደ ቤቴ። ምን አልሽ? ሚስጥር ነው ብዬሽ ነበር። አይ ፍቅሬን ግለፅላት። አሁን በዙሪያ ካሉ ነገሮች በጠቅላላ እልሜ ብዬ ካስቀመጥኩት ነገር፣ ራእይ ብዬ ከያስኩት ነገር እያለፍንባቸው ካሉ ችግሮች እያለፍንባቸው ካሉ የስኬት መንገዶች ሁሉ አንቺ ትበልጫለሽ፣ እወድሻለሁ። እና መርካቶ ላይ ነው ዘንቢል አስቀምጣ ነበረ፣ እና በጆካ ነው የተወሰደባት። በጆካ ማለት ጓደኛ ሄዶ ተፋባት፣ ወደሱ ስትዞር እኔ ዘንቢሉን አያስቸው፣ ገባው? ገባ። ከዛ ገብቼ ቦርሶን ከዘንቢል ውስጥ ወጥቼ ዘንቢሉን ወደዛ ነው። ወርክ ስለኔ ምንም ሲምፕል ነገር ነው ጥቅም የለውም። ቦርሳውን ስከፍተው ግን 27 ሺህ ብር፣ የአንገት ሐብል፣ የጣት ቀለበት፣ የጋብቻ ቀለበት፣ ብሮች፣ የአንገት ብሮች ቦርሳ ውስጥ አለ። ጋዛልክ ይዘነው እየወጣን፣ ሴትዮዋ መሀል አስፋልት ላይ ፍርፍር ብላ እያለቀሰች ነው። ፍርፍር ብላ ማለት ነው ግን ኖርማል እንደማንኛውም ሰው ሲቸገሩ አለስ ምናምን ብዬ ጋብቼ ማዳመጥ ጀመርኩ። ሳዳመጥ ግን ሴትዮዋ ልጇን በየሳምንቱ ዲያሊሲስ ታስደርጋለች። ልጇ ኩላሊት በሽተኛ ነው። ኩላሊቱን ታሳጥባለች። ገባ ግን ፈልጌ አልነበረም የሚሰርኳት ያንን ችግሯን አላቅም። ሰይጣን ግን ምን አደረገ? ያቺ ሴትዮ እኔ ያንን ብር ይዤ ብሄር ኑሮ ልጇ የሁለት ሳምንትም ይሁን የሶስት ሳምንት ኩላሊት ዲያሊሲስ የሚደረግበትን ገንዘብ እኔ ጠጣሁበት። እኔ የሷን የልጇን ህይወት ነው እየጠጣሁበት የነበረው። የሷን የመቆሟን የአንድን እናት ተስፋ ነው እየጠጣሁት የነበረው

አሁን ከፊት ለፊት ተነጠሉ። ለትልቅ አድርጋ ያርግኝ እውነት ን ነው የሚነግርህ ትክክለኛውን ነገር ነው የሚነግርህ። ከ ሀያ ሰባት ሺህ ብር ላይ 100 ብር ነው ያነሳሁት። መቶ ብር አንስቼ ኪስ ከተትኩኝ፣ ሀያ ሰባት ሺህ ብሩን ቦርሶ እስከተትኩኝ ከነ ያብሏ ከነ ምናምኗ ወስዴ ሰው ተሰበሰበበት ነው። እማ የተወሰደብሽ ቦርሳ ነው። ልጅዋን አግኝቼ ነው አይዞሽ ብዬሽ ስሰጣት የራሷን ገንዘብ ነው የመለስኩላት። ግን ፈጣሪ መጥቶ የልጇን ህይወት እንደመለሰላት የለም እግሬ ስር ተንበርክካ ያለቀሰችው። አባቢ የምሬን ነው የሚነግረው። እዚች እጅጋ እዚህ ማለት ነው። ጺም ያላችሁ ወንዶች፣ እሺ ይሁን ችግር የለውም ግን፣ እንደዚህ በጣም እንደዚህ አታስረዝሙት አታሳድጉት። በቃ እንደዛ ቢሆን ቢቆርጥ አይሽ ነው እኔ ስጀምር ፍየንም ስ አሁን ምኑ ከብዶ? ቆይ ወደኋላ ከሆነ አር ላይ ታደርጋለህ፣ ወደ ፊት ከሆነ ዲ ላይ ታደርጋለህ። ያው ፍሬን፣ ነዳጅ፣ ፍሬን፣ ነዳጅ፣ መሪ። ምን የሚከብድ ነገር አለ? እዚህ ምድር ላይ ሚስጥርሽን የሚጠብቅልሽ ብቸኛ ሰው ባልሽ ነው። ምክንያቱም ወይ ስትነግሩ አይሰማሽም፣ ከሰማሽም አያስታውሰው። ያው አሁን በዚህ ቲቪ ስ የሚጸንሱ ሰዎች አሉ። ሚጠንሱ ሰዎች አሉ። ሙስሊም የለም፣ ኦርቶዶክስ የለም፣ ክርስቲያን የለም። እዝ ቤት ይመጣል፣ ሰው አርክሶ ይመለሳል።